በሀገራችን ኢትዮጵያ እንዲሁም በከተማችን አዲስ አበባ የኤችአይቪ ቫይረስ ስርጭት ከፍተኛ ደረጃ ላይ መድረሱ አሳሳቢ እንደሆነ የጤና ባለሙያዎች ይዘገቡ ይገኛሉ። ስለሱ የምነግራቸው አዳዲስ ኢንፎርሜሽን ይኖራል። ታዋቂው ባለሀብት መንሱር ጀማል ለናሆም ፎንቴ አምስት መቶ ሺህ ብር በቼክ መስጠቱ እጅግ በጣም ብዙዎችን አነጋጋሪ አድርጓል። ምን ሆኖ ነው አምስት መቶ ሺውን ለናሆም ፎንቴ የሰጠው የሚለውን በዚህ ቪዲዮ ስትቆዩ የምትሰሙ ይሆናል። አብርሽና ሩታ ሩታ አብርሽ ከፍሏት ከሱ ጋር እንደምትተውን ብዙ መረጃዎች እየወጡ ይገኛሉ። እንዲሁም ደግሞ እርግዝናውም ውሸት ነው የተባለ ይገኛል። እውነት ነው ወይስ ውሸት ነው? በዚህ ቪዲዮ መጨረሻ ላይ ምነግራችሁ ይሆናል። ሌሎችም አዝናኝ አስተማሪ ቪዲዮዎች ይዤላችሁ መጥቻለሁ። እንደምን አላችሁልኝ? እኔ ተወዳጆች መልእክት ነው። ሰላም ለእናንተ ይሁን። በቀጥታ ወደ መረጃዎቹ እናልፋለን። አብራችሁን ቆዩ

በስንት ስቃይ የተገኘ ትዳር በቤተሰብ ምክንያት ሊስተጓጎል እንግዲህ ሰላሳ አልፏችሁ ስታገቡ እንደዚህ ነው፣ አናስገባም ሰርገኛ የሚለው የኢትዮጵያ ካልቸር ያመጣው ጣጣ በጣም ብዙ ነው። በተለይ ለሴት እህቶቻችን በስንት ስለት ስንት ቤተ ክርስቲያን ዙራ ገዳማት ያልዞረችበት ቦታ የለም፣ ይህን ትዳር ለማግኘት ከዛ ቤተሰብ ደግሞ አናስገባም። እውነታችሁን ነው ደመናው መሄደ አዲስ ሳይወጣ

የማልችለው የደስታ መግነጢሳዊ ኃይል ሲፈነዳ በውብ ዜማ የፍቅር ቃላት የተከሸነ ሙዚቃ ጋር ስደነስ ተገኘሁ። ተመላልሳለሁ ራት። እንዴት አየሽው? አገላለጽ ቆንጆ ነው፣ ውበቱ በስንት በቅኔ ነው። ለማንኛውም እሺ ባለሀብቶች እንዴት ብላችሁ ነው እዚህ የደረሳችሁት? እስኪ ለኛም ንገሩን እያሉ ደረጃ በደረጃ ነው እዚህ የደረስነው ነው የምትሉ አንዳንድ አንድ ባለሀብቶች፣ እኛም እኮ በደረጃ ነው እየመጣን ያለነው። አሁን ያልገባኝ የቱጋ ነው ሊፍት የተጠቀማችሁት? እውነት ነው። እሱንም ለምናነቅ ለእኔም ያልገባኝ ጥያቄ ይሄ ነው። ደረጃ በደረጃ እዚህ ደረስን ስትሉ ሊፍቱን የተጠቀማችሁት የቱጋ ነው? በእናታችሁ አሳውቁን። እኛም ሊፍቱን ተጠቅመን የሆነ ሰዓት እንወንጨፍ። እስኪ ሰሞኑን መነጋገሪያ ከነበሩት ጉዳዮች መካከል አንዱ ናሆም ፎንቴ አምስት መቶ ሺህ ብር ለመሸለም በአንድ ወር ውስጥ አንድ ሚሊየን ሰብስክራይበር መግባት አለበት ተብሎ ከነ መንሱር ጀማል ተነግሮት ነበረ ያው ህዝቡ እንግዲህ በአንድ ሳምንት ውስጥ ነው አንድ ሚሊዮን ያስገባው ማለት ነው በጣም የሚገርም ነው ያለው የሰው ፍቅር ናሆም ፎንቴ እና ይሄም በቃ እንባውን መቆጣጠር እስኪያቅተው አስለቅሶታል የደስታ እንባ ነው የደስታ እንባ ነው እግዚአብሔር በለቅሶ የዘራሁትን በደስታ ነው እያጨድኩት ያለሁት እና ህይወቴ ውስጥ ብዙ ነገር አሳልፈው

በቃ አመሰግኑ በጣም ነው ማመሰግኑ። እግዚአብሔርም በጣም ነው ማመሰግኑ። ይቅርታ አንበኝ መቆጣጠር አልቻልኩም። ጌታ ይቅርታ ላይብሬ ማርከስ ፈልጌ ያለን ግን በቃ እኔ እንጃ ስሜት ሆኑሰወራ እና እግዚአብሔር ይባርካችሁ እግዚአብሔር እኔን እንዳከበራችሁኝ እግዚአብሔር ያክፍላችሁ። በጣም በጣም በጣም ነው የማመሰግነው። በጣም ነው የማመሰግነው። በጣም በጣም በጣም በጣም ሁሉንም ኢትዮጵያውያን ኤርትራውያን እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ። ላሳያችሁኝ ነገር፣ ለሰጣችሁኝ ክብር፣ ለሁሉም ነገር እግዚአብሔር ይስጣችሁ። በጣም በጣም በጣም በጣም ነው የማመሰግነው። በጣም ማለት ነው። ጌታ ኢየሱስ ተመስገን። በጣም ነው ማመሰግናችሁ፣ በጣም እግዚአብሔር ያክብራችሁ። በድጋሚ እግዚአብሔር ያክብራችሁ። እንግዲህ እንደዚህ እምባውን መቆጣጠር እስኪያቅተው ድረስ እያለቀሰ ኢትዮጵያን ህዝብ አመስግኗል። እውነት የናሆም ፎንቴ በጣም በቃ ዝም ብሎ የሚወደድ ሰው ነው። የኢትዮጵያ ህዝብ በተለይ ቲክቶክ ላይ ያለ ሰው በጣም ተሳዳቢ ምናምን ነው እንግዲህ እንደምታውቁት፣ እና ግን ናሆም ፎንቴ በቃ ዝም ብሎ የሚወደድ ሰው ነው። ለምን እንደሆነ ሁላ ለምንድን ነው ናሆም ፎንቴ የምትወዱት ቢባል ብዙ ሰው ለምን እንደሆነ እንዲሁ ዝም ብሎ ደስ ይለኛል በቃ፣ እንደዚ አይነት ሰው ነው። ናሆም ውስጡ የዋ ስለሆነ ሰዎች ይወዱታል። ለማንኛውም በዛሬው እለት እንግዲህ የምነመንሱር ጀማል ካምፓኒ ማለት ነው አምስት መቶ ሺህ ብሩን በቼክ አስረክቦታል። በጣም ይገርማችሁ ነገር ላይፍ ላይ ሆኖ መንሱር ከተናገራቸው ዘና ያደረገኝ ከዚህ በኋላ ብሰክስ ሰከሰት ለኛለ አለው እኔ ነኝ ለአንተ የምሰክስልህ እያለ ነበረ ናሆም ፎንቴ እና በጣም ያዝናና ነበር። ብቻ መንሱር እየሰከሰን ቢሆን እንግዲህ ለዚህ ልጅ በትክክለኛው ስጦታውን ሰጥቶታል ማለት ነው። መጀመሪያ ግን ሳክሲ መስል ነበር፣ እውነት የምስክር ቪዲዮ እስኪሰራበት ጊዜ ድረስ ማለት ነው። ለማንኛውም ዛሬ ጠዋት ላይ አዳማ ማለት ይህም ቪዲዮ በቀረጽኩበት ዕለት አዳማ ሄዶ አምስት መቶ ሺህ ብሩን ተረክቦ መጥቷል። ተመልለናው ሆቴል አምስት መቶ ሺህ ብር ሊሰጠው አሁን እንግዲህ አምስት መቶ ሺህ ብሩን ተቀብሏል ማለት ነው። ናሆም ፎንቴ እንኳን ደስ አለ። በእውነት የኢትዮጵያ ሕዝብ ይገባዋል ተንበርክኮ ማመስገን። በጣም ደስ ብሎኛል። ቅንነትን የዋህነትን ነው የሚያሳየው። ከዚህ በላይ ከፍ ብለ ደግሞ አድገ ያሳየን። ሁላችሁ ውስጣችሁ ንጹህ ከሆነ ድረስ ማደግ አታቆሙም ማለት እንቅልፍ እምቢ የሚላችሁ ሰዎች አዲስ የወጣው ጥናት ለእናንተ ነው። ከምትወዱት ከምታፈቅሩት ሰው ጋር አብሮ መተኛትም የተለያዩ ጥቅሞች እንዳሉት ይህ ጥናት ያሳየ ሲሆንም በዋናነት ደግሞ ቶሎ እንቅልፍ እንዲወስደን ያደርጋል። ከዚህ ባለፈም ደግሞ ጭንቀትን ይቀንሳል ሲል ይህ ጥናት አሳይቷል። እዚህ ጥናት ላይ እንደተገለጸው ታዲያ ከምንወደው ሰው ጋር አብረን በምንተኛበት ወይም ደግሞ አልጋ በምንጋራበት ወቅት የአእምሮ ጤንነታችንም በከፍተኛ ሁኔታ እንዲሻሻል እንደሚያደርግ የተገለጸ ሲሆንም እንቅልፍ እምቢ የሚላችሁ ሰዎች ከምትወዱት ሰው ጋር በመተኛትም እንቅልፍ እንዲወስዳችሁ ማድረግ ትችላላችሁ። መልካም ቀን። አብራችሁት መተኛት የምትፈልጉትን ሰው ሜንሽን አርጉት ልል ነበር፣ ለካ ሜንሽን ማድረግ የሚቻለው ቲክቶክ ላይ ነው። ለማንኛውም አብሬ ብተኛ እንቅልፍ ይወስደኛል ብላችሁ የምታስቡትን የምትወዱትን የምታፈቅሩትን ሰው ሼር አርጉለት ይሄን ቪዲዮ ሲቆ ስቃ በጣም ስጣት ሳሲዘ ዘይ ምና የጀረሰ ናስ ቢ

የኔ ሄዋን ግራጎኔ ትንሽ የምታስቸግረኛው እንግሊዝኛ ዳዲ የምትያት ናት እንጂ ያው ለነገሩ እሱን ቀላሉ ጣቢያሽን በዱላ ልቅ ሳረግሽ ወደ አማርኛት መልጅባል፣ አይከፋም በርግት። አው ተሙ ይመቸው። ለማንኛውም ግን እናንተ ሴቶች የሚመታችሁን የሚቆጣችሁን የሚደበደባችሁን ትወዳላችሁ? እንዴት ነው በጣም ብዙ ሴቶች በዚህ ዙሪያ ላይ እኔ ወንድ ልጅ ጓ ካላለብኝ ካልተቆጣኝ ምናምን ብዙ አይመስጠኝም የሚሉ ሴቶች ሰምቻለሁ፣ ብዙ ብዙ ጊዜና እንዴት ነው በዚህ በ21 ኛው ክፍለ ዘመን መደለቅ የሚወድ ሴት አለ? ሌላኛው በዚህ ሳምንት በጣም እንግዲህ አነጋጋሪ የነበረው ጉዳይ ማን ነው አብርሽ እና ሩታ። አብርሽ ከድሮ ፍቅረኛው ጋር ድጋሚ እየተገናኘ ነው የሚሉ ወሬዎች ወይም ደግሞ ከእኔ ጋር ፍቅረኛ ነበረ እንዲሁም ደግሞ ማን ሩታን ተገስ ላይ ከፍሏት ነው የምትሰራው ለድራማ ነው የሚሰሩት እንጂ ሪል ፍቅረኛው አይደለ ይችም እርግዝናውም የውሸት ነው ምናምን የተባለ ነው። እና የአብርሽና የሩታ ነገር እንግዲህ ሚዲያ ላይ አጀንዳ መሆኑ አይቀርም። ለማንኛውም ግን የመጣችሁ ልጅ ያለችው ላሰማችሁ እና የራሳችንን ሀሳብ እንሰጥበታለን። ቴንም ጭምር ነው ያስለቀሳት በዛ ሰዓት ሌላ ዩኒቨርሲቲ ሲሄድ አንዲት ከፍላት የምትሰራ ልጅ ነበረች። ሩታ ማለት ነው። እኔ ከፍላት እንደሚሰራ ነው የማውቀው። ከእሷ ጋር እየሰራ ችግር እኔ ጋር ችግር እስከሚመጣበት ድረስ እስከሚመጣበት ሰዓት ድረስ እኔ እናሱ እናወራለን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 የብዙ ዓመት ፍቅረኛ ሞች ነን። አትሊስት እስከ ቅርብ ጊዜ እስከ ቅርብ ሰዓት ድረስ እናወራ ነበረ፣ እኔ እና አብርሽ። ምናልባትም ከ2014 ጀምሮ እኔ እና አብርሽ ፍቅረኛ ሞች ነን፣ እስከ አሁን ድረስ ማለት ነው። እናወራለን ምናምን ቤት ይሄ እንደምነግራችሁ አላውቅም። እኔና አብርሽ ፍቅረኛ ሞች ነን። ይሄ ልጅ እንደው እንደው ነገር አይሸሸም እሱም ይሮጣል ይከተሏል። እኔ ግን ያገባኝ ነገር ምን መሰላችሁ? አሁን ይሄን ይሄን ቪዲዮ ይዤላችሁ የመጣሁት ነገሩ እውነት ነው ወይስ አሰት ነው ለማለት እና አልቃ ገቢ ልሆን እንዳችሁ አይደለም ይዤላችሁ የመጣሁት። ነገር ግን አንደኛ ጥያቄ ከዚህ በፊት ፋይል ካለነበራችሁ ለምን አልዘጋችሁትም? ልክ አይደለው ነው? አዎ እኔ ክስላ። ሁለተኛ ጥያቄ አሁን ላይ ልጁ ማለት ባለትዳር ሲሆን እንደሰማ ነው አስረክሷሉላ። ያን ፊት ሊደግመው ነው ሊደግመው ነው። በዛ ሰዓት አንቺ በቃል ሲጋቡና ልክ ሲያረግዙ ታይሚንግ ጠብቀሽ መምጣትሽ የአይን እናት ለመሆን ነው የሚመስለው እንዳሰብ። ነገር ግን ፍቅር ማለትና ልቅ ማለት ስለማንችል ፋይል አለኝ እያለች ነው። ፋይሏን አታች አድርጋ በራፖርት አጽፋ ወደ ጣቢያ ወይ ደግሞ ወደ እሱ ጋር ታደርስ ትችላለች ብለን እናስባለን። ለቀል ያቀል ይሄ ግል አሰብ። እስቲ አብርሽ ያው እንደተለመደው አበሻነታችንን አውቀ እኔ ነገር ስለሚቆርጠኝ ሆኖበት ነግረኝ ደስ ይለኛል ሹክ ብለን ይሄ ነገር እውነት ነው ውሸት ነው? እና አብርሽ መልስ እስኪሰጡበት እንግዲህ እንጠብቃለን። ለማንኛውም ግን ማወቅ ያለባችሁ ነገር ሁሉም ሰው ባግራውንድ አለው፣ የኋላ ታሪክ አለው። ከሩታ በፊት ሌላ ፍቅረኛ ነበረው ምናምን የሚባለው ያው ማንም ወንድ በአንድ ሴት ጸንቶ መጥቶ እዚህ ጋር አይደርስም። እና ችኛይቷ ሴት ደግሞ እንግዲህ የፎቶ ማስረጃውን ይዛ ነው የመጣችው። ለማንኛውም አብርሽ እና ሩታ አሁንም ያው ፈተና እየገጠማቸው ነው። መጨረሻው ምን ሊሆን ይችላል? ምን ጠብቀው ይሆናል? እኔ በበኩሌ ግን ያረገዘችው የምር ነው፣ ተከፍሏት ነው የምሰራው እሱ ጋር ሩታ ምናምን የሚባለው ነገር ተቀባይነት የለውም። እናንተም ሀሳብ አስተያየታችሁን ስጡበት። ወደ ቀጣዩ ቪዲዮ ሳምራ፣ ደግሞ በጣም የደነቀኝ በጣም በጣም በጣም ልብ የሚነካ አንድ ቪዲዮ ላሰማችሁ። ይህ ቪዲዮ እግዚአብሔርና እኛ እንዴት መጠባበቅ እንዳለብን እግዚአብሔር የእኛ የሚለውን ቀን እስኪሰጠን ድረስ እንዴት መጠበቅ እንዳለብን በቃ በኤግዛምፕል ያሳየበት መንገድ ልጁ ማለት ነው፣ በቃ ዋው ነው ያስባለኝ። እና በእናታች ዩት እንቁላል ጫጩት ለመሆን አንድ ቀን ፈልጋለች። እና እኔ ህፃን እያለሁ ዶሮ ነበር ታቅፈው በጣም የመጀመሪያ ሪል ላይ ስለነበርኩ ታቅፈው በ19ኛው ቀን እንቁላል ውስጥ ጡቶች ይንቀሳቀሳሉ እና ወፈር ያለው እንቁላላየው እና በጣም ስትወራጭ ራርቼላት ሰበሩ እንዲወጣ ማለት እንዲወጣ ሰበሩ። መጨረሻ ላይ ጫጩቱ ሞት። ለምን በሀያ አንደኛው ቀን የግድ መፈልፈል ዶሮ እንኳን የጣለችው ዶሮ እንኳን ጨክናበት ሀያ አንደኛውን ቀን እየጠበቀች ነው። ነገር ግን እኔ ከዶሮዋ በላይ ራርቼለት ሰብሬው እንዲሞት አደረኩ። አንዳንድ የፈጠረን እግዚአብሔር ጨክኖብን ዝም ሊለን ይችላል። ለምን ጊዜያችን ስላልደረሰ፣ አለጊዜያችን ሰው ቢረዳን እንኳን መሞቻችን ነው የሚሆኑ ስለዚህ በህይወታችን ብዙ ነገር ሲቆላለፍብን ነገር እምቢ ሲለን ጠናችሁ እስኪደርስ እግዚአብሔር ፕሮቴክት እያደረጋችሁ እምቢ ባላችሁ ነገር ላይ በጣም መመስገን ያለበት ለምን፣ የግድ እግዚአብሔር ጠናችሁ ሲደርስ እራሳችሁ ፈልቅቃችሁ እንድትወጡ ስለሚፈልጥ ሰማችሁ አይደለ? ነገሮች ሁሉ በዝምታ የሚያልፉት በምክንያት ነው። ነገሩ መደጋገም ሆነብኝ እንጂ እሱ ሁሉ ነገር ጥርግርግ አድርጎ ብሎታል። ሁላችንም የምንፈልገው ነገር ዛሬ ካልሆነልን ሞቼ እገኛለሁ የምንል ፍጡሮች ነን። ትዕግስት የለንም፣ ግብዞች ነን። ነገሮችን ራሳችን በራሳችን ካላደረግን እንላለን፣ ብልሽሽቱን አውጥተን ቁጭ የምናደርገው። ሁሉም ነገር የሚያምረው ፈጣሪ ሲመጣ ብቻ ነው። የእሱን ቀን ጠብቁ። የማን ነው አሪፍ አገላለጽ ከኔና ከሱ። አቤት እውቀት! በጣም ብዙ ምሳሌ ሰምቻ ቃለው። እንደዚህ ልጅ የተመቼ ምሳሌ የለም። አይደለም በኢየሱስ ስም። በቃ ማለት እግዚአብሔር አንዳንድ የጨክንብን ይመስለናል፣ የጨክንብን ይመስለናል፣ ግን ጨክኖ አይደለም፣ ቀናችንን እየጠበቀልን ነው። እኛ ምንቶ ከስበትን ቀን ምን ወጣበትን ቀን ምንበራበትን ቀን ከሰዎች ተለይተን የምናመልጥበትን ቀን እየጠበቀ ነው። አሁን እሱ በሃያ አንድ ቀን ምትፈለፈል እንቁላል ምትፈለፈል ጫጩት በ18ኛው ቀን ሰብሮ አስወጥቶ እንድትሞት ምክንያት ሆኗል። ስለዚህ እኛ አንዳንዴ በቃ እግዚአብሔር እንላለን እንጂ እሱ ያቺን ቀን እየጠበቀ ነው። ምናልባት ሶስት ቀን ብንጠብቀው በዛ ሶስት ቀን ውስጥ ታሪካችን እስከ ወዲያኛው ይቀየራልና ዋው ነው ያልኩት። በቃ ነ በኢየሱስ ስም። ለማንኛውም ይሄ ልጅ የተናገረው ንግግር በጣም ልቤን ስለነካኝ በእርግጥም ደግሞ ይጠቅማችኋልና የእግዚአብሔርን ቀን በትግስት ጠብቁ። የእሱ ቀን እስኪመጣ ግን ሮዱን እንዳትለቁ፣ እሺ መንገዱን እንዳትለቁ፣ ሀዲዱን እንዳትለቁ። በተቻላችሁ መጠን የእግዚአብሔርን መንገድ ሳንለቅ እንጠብቅና የእሱን ስጦታ እንቀበል። ወዳችኋለሁ የዛሬው መልእክቴ ነው። በኢትዮጵያ ኤች አይቪ እየተስፋፋ መሆኑን የጤና ሚኒስቴር አስታውቋል። በየአመቱ ሰባት ሺህ ሰዎች በሀገሪቱም በኤች አይቪ እንደሚያዙ ያስታወቀ ሲሆን በተማሪዎችንም በቀን ሰራተኞች ላይ ደግሞ በስፋት እንደሚመዘገብ ተሰምቷል። ከዚሁ ጋር በተያዘ አዲስ አበባ፣ ጋምቤላና ሀረሪ ከፍተኛ የቫይረሱ ስርጭት ያሉባቸው ከተሞች መሆኑ ተገልጸዋል። እንግዲህ እንደ አዲስ እያገረሸ ያለው ኤች አይቪ ቫይረስ በሽታ በአዲስ አበባ ከፍተኛ ቁጥር ያለው ሰው በቫይረሱ እየተጠቃ እንደሆነ መረጃዎች እየወጡ ነው። በተለይ ደግሞ ተማሪውንና ወጣቱን ጠቃ ያለው እንግዲህ በአንድ ሰው ወይም በፍቅር ህይወት ውስጥ በአንድ ሰው ፀንታችሁ ለመኖር ሞክሩ። ካለዛ ግን ቫይረሱ ጸጥ ብሎ ውስጥ ለውስጥ እየሄደ ነው። ሰው ኤች አይ ቪውን ሳይሆን የሚፈራው እርግዝናውን ነው። አሁን ላይ አሁን ላይ ያለው ጀኔሬሽን እና በጣም ያሳዝናል። ብቻ እግዚአብሔር ይታረቀን። ስለ እግዚአብሔር አባባ አንኩ። አይ ዶክተር ከአንተም አልቀበልም። ችግር የለውም አባባ ይሰዱ። ዶክተር፣ አንተ ኬት ታመጣለህ? ዛሬ ነው ደሞዝ የተቀበልኩት። እንኩ። አልቀበልም አልኩ እኮ ዶክተር፣ ሰባት አመት ተምረን ከሽንትና ከደም ጋር አስራ ሁለት ሺህ ብር እየተከፈለ በወር ከአንተ ልቀበል? ችግር የለውም አባባ ይቀበሉኝ። ዶክተር ችግር የለውም እንደውም እኔ ለአንተ መስጠት የሚገባኝ ዛሬ የሰሯት ልጅ ሰባ አምስት ብር ነች። ሀያ አምስት ብር ላካፍልህ እንካ፣ ሀያ አምስት ብር ነው፣ ይጠቅመሃል። አይሆንም አባባ፣ ውሰድ። አይ አልቀበልም። አትደርደር ዶክተር፣ ውሰድ። እሱን አልቀበልም። እንካ። እሱን አልቀበልም። የቱን ነው ታዲያ የምትቀበለኝ? አምሳ ብሩ እግዚአብሔር አሁን በዶክተሮቻችን እንግዲህ ቀልድ እየተሰራ ነው። ኤኒዌይስ ግን በዶክተሮች ዙሪያ ስንመጣ ያው ብዙ ዶክተሮች ከስራ ሊታገዱ እንደሚችል እንዲሁም ላይሰንሳቸውን ሊነጠቅ እንደሚችል ምናምን ብዙ ነገሮች የተወሩ ይገኛሉ። ኤኒዌይስ ግን የጠየቁት ጥያቄ እጅግ በጣም መሰረታዊ ስለሆነ መልስ መስጠት ይሻላል። በግዴታ ስራ እንዲገቡ ከማስጨነቅ ይልቅ ያለውን ነገር ቁጭ አድርጎ ይሄ ይሄ ታስቧል እና እስከዛ ስራችሁን ስሩ መባሉ መልካም ነው። ጥያቄያቸው እንዲመለስ ለዶክተሮች ድምፅ ነው። ጓደኞቻችሁ ላይ ገንዘብ ማውጣት፣ ጓደኞቻችሁን መጋበዝ፣ ጓደኞቻችሁን ማዝናናት ከዚህ ባለፈ ደግሞ ለጓደኞቻችሁ ገንዘብ መስጠትም ጤናማና ሰላማዊ የሆነ ህይወት እንድትኖሩ እንደሚያደርግም በቅርቡ የወጣ አንድ ጥናት አሳይቷል። ይህንን መረጃ ለጓደኛችሁ ላኩለትም። አንድ ሰው ጤናማና ና እንደዚሁም ደግሞ የተዝናና ህይወት እንዲኖረው ካስፈለገም ሌሎችን ሰፖርት ማድረግ በተለይም ደግሞ ቤስት ፍሬንድን ሰፖርት ማድረግ ገንዘብ መስጠትና እሱን ማገዝም ጤናማ እንድትሆኑ ያደርጋል ይላል ይህ ስራት ሀሳባችሁንም ስጡበት። መልካም ቀን። እናንተ ምን ትላላችሁ በዚህ ዙሪያ ጋይስ? ለማንኛውም ጤናሽን አተሽ ከሆነ ጤናችሁን አታችሁ ከሆነ ለምን ዳጣችሁ ነው ልንገራችሁ። አንደኛ እኔን ሰብስክራይብ ስላላረጋችሁ ነው። ሁለተኛ ይሄን ቪዲዮ ላይክ ስላላረጋችሁ ነው። ሶስተኛ እኔን ስላላገዛችሁኝ ነው። በቃ ደስተኛ መሆን ከፈለግሽ፣ ጤነኛ መሆን ከፈለግሽ እኔን ጓደኛሽን አበረታችኝ፣ ሰፖርት አርጊኝ፣ አግዢኝ፣ ደግፊኝ። ከዛ ደስተኛ ጤነኛ ትሆኛለች። እንግዲህ አንዳንድ ጥናቶች እየደገፉን ስለሆነ እያመጣን ለእናንተ መናገር አለብን። ጋይስ እንዴ፣ ውስጣችሁ ሰላም ካጣ በቃ ይኸው፣ ግቡና ከመሌ ፌዳው ጋር እየተማራችሁ እየሳቃችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ጊዜያችሁን አሳልፉ። ለማንኛውም ወዳችኋለሁ። ፈታ ብላችሁ ከሆነ ሰብስክራይብ ላይክ አርጉ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። በሌላ ቪዲዮ በቀጣይ ቀን እስክንገናኝ ድረስ ወዳችኋለሁ። ቢዛውት መልካም ሳምንት